ብለን እስቲ ራሳችንን እንፈትሽ። እውነት ለመናገር ነገ እንደዚህ በጣም ብዙ እንደው ብር መቶ ይህንን ብታደርጊ ይህንን ሁሉ ብር እሰጥሻለሁ እሰጥሃለሁ ብንባል የእኛስ አቋም ምንድን ነው? ምን አይነት ዘመን ላይ እንደደረስን ግራ ነው የሚያጋባው። እውነት ለመናገር ዛሬ ጠላችንን እንኳን እኮ ማመን ሊሳንን ነው ማለት ነው። እንግዲህ ማን ነው ከሚስት የቀረበ ማነው? ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር፣ በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። እንግዲህ በእውነት በጣም ጆሮን ጨው የሚያደርግ ነገር ስለ ሆነ አሸናፊ የት ነው ያለው? በምን አይነት ሁኔታ ውስጥ ነው ያለው? እንዴትስ ነው ያለው? ምን አድርገውት ይሆን? በምን አይነት ሁኔታ ውስጥ ይሆን ያለው እስካሁን ድረስ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሮ ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ እና እጅግ በጣም የሚገርም ራሳችንን እንኳን ማመን የምንቸገርበት ጊዜና ዘመን ላይ እንደደረስን ነው ማየት የሚቻለው ከዚህ ሁኔታ ማለት ነው። ሚስቱም ሚስቱ ናት፣ ጓደኛውም ጓደኛ ነው። መቼም በዚህ ዘመን በተለይ ደግሞ ከሚስት የቀረበ ማን ያለው? ከሚስት የቀረበ ማን አለ? የገዛ ሚስቱ የገዛ ባለቤቱ የህይወት አጋር ብሎ አግብቷት ከእሷ ጋር ኑሮ ትዳርን መስርቶ የሚኖር አሸናፊ በገዛ ባለቤቱ ቅንብር፣ በእንደዚህ አይነት ሁኔታ ውስጥ ሲገባ በጣም የሚያሳዝን ነገር ነው። በሬ ከአራጁ ጋር የሚባለው እንደዚህ አይነት ነገር ነው። እንግዲህ ባለቤቴ፣ ኑሮ፣ ትዳሬ፣ ወደፊቴ፣ ልጆቼ እናት ብሎ አብሯት የሚኖረው የትዳር አጋሩ አራጁ ሆና አስገዳይና አስገዳዩ ሆና ከሱ ጋር ትኖር ነበር። በጣም ነው የሚያሳዝነው እጅግ በጣም ገና የመጀመሪያ ዕለት የአሸናፊ ጓደኞች ሄደው ኢንተርቪው ሊያረጓት በሚሞክሩ ጊዜ የሱ ጊዜ አብቅቷል፣ የእሱ ነገር አብቅቷል ብላ ስትል ይቺ ልጅ በአሸናፊ መጥፋት ውስጥ እጇ እንዳለበት ያኔ ነበር የጠረጠርኩት ማለት ነው። እንጂ የገዛ ሚስቱ ኢንተርቪው ሊያረጓት ሄደው ስለ ባሏ ሊጠይቋት የት ገባ የት ሄደ ምን ሆኖ ነው ብለው ሊሏ ሲሄዱ የሱ ነገር አብቅቷል ብላ የተናገረችው እሷ ናት። የመጀመሪያውን መርዶ ለነሱ ያረዳቻቸው እሷ ናት። ስለዚህ በዚህ ልጅ ሁኔታ ውስጥ በዚህ ልጅ መጥፋት ውስጥ በዚህ ልጅ እንደዚህ መሰወር ውስጥ እጇን አስገብታ ለአሸናፊ መሰወር ምክንያት ሆናለች። አሸናፊ እንዴትና በምን አይነት ሁኔታ ውስጥ እንዳለ አናቅም። ከብዙ ወንጀለኞች ጋር ሲታገል የነበረ ስንቱን ሀዘንተኛ ወደ ደስታ የመለሰ ጀግና፣ ጀግና የሆነ ልጅ በእንደዚህ አይነት ሁኔታ ደብዛው ሲጠፋ በገዛ ባለቤቱ፣ በገዛ እህቱ፣ ማነው? በገዛ ጓደኛው አማካኝነት በጣም ምን አይነት ዘመን ላይ እንደደረስን ምን አይነት ዘመን ላይ እንደደረስን ግራ ነው የሚያጋባ። እውነት ለመናገር ዛሬ ጠላችንን እንኳን እኮ ማመን ሊሳንን ነው ማለት ነው። እንግዲህ ማን ነው ከሚስት የቀረበ? ማን ነው የገዛ ሚስቱ ትዳሩ፣ ህይወቱ፣ ኑሮዬ ያላት በባሏ ላይ ስታሴርና ለባሏ እንደዚህ መሆን ምክንያት ስትሆን፣ እሺ ማን ነው የሚታመነው? በዚህ ዘመን ማን ነው የሚታመነው ሰው? ሚስት በባሏ ላይ፣ ባል በሚስቱ ላይ፣ እናት በልጇ ላይ ልጅ ደግሞ በእናቱ ላይ በቤተሰቡና በወላጆቹ ላይ እንደዚህ አይነት ሸፍጥ፣ እንደዚህ አይነት ሴራ፣ እንደዚህ አይነት ወንጀል እና እንደዚህ አይነትን ስራና ሴራ እየተሰራ ካለ ማንን ታምኖ ከማን ጋር ነው ሰው የሚኖረው ከማን ጋር ነው ሰው የሚኖረው? በጣም የሚያሳዝን እጅግ በጣም የሚያሳፍር ነገር ነው። በእውነት እግዚአብሔር ብቻ መልካምን ነገር ያደርግለት ለአሸናፊ። እውነትም እንደ ስሙ እግዚአብሔር አሁንም ካለበት ከእንደዚህ አይነት ሁኔታ አሸናፊ አድርጎ ያውጣው። ከልጅነት ጀምሮ በምን አይነት ሁኔታ ውስጥ እንደኖረና እንዳደገ ከወንድሙና ከእናቱ እናቱና ወንድሙ ሲናገሩ ሰምተናል። እንግዲህ ብዙ ነገሮችን አሸንፎ ብዙ ሁኔታዎችን ተቋቁሞ እዚህ የደረሰ ልጅ ነው። ዛሬ እንግዲህ በእንደዚህ አይነት ሁኔታ እሱን ያጠፉ ደብዛውን ሊያጠፉ የገዛ ጓደኛውን ሚስቱ አሲረቡበት ተነሱ። እግዚአብሔር ግን ሁሉን የሚያይ ሁሉን የሚመለከት አምላክ እንደው በመልካምና በሰላም ወደ ቤተሰቡ ወደ እኛም ይመልሰው። አሸናፊ በእርግጥ በምን አይነት ሁኔታ ውስጥ እንዳለ አናቅም። ልብን የሚያሰቅቅ እጅግ በጣም የሚያሳዝን ነገር ነው። እንግዲህ ከዚህም በፊት ደጋግሜ ብየዋለሁ። ብዙ ደጋግሜ የተናገረ ያለው ብር በዚህ ዘመን ምን አይነት ኃይል ምን አይነት ጉልበት፣ ምን አይነት አቅም እንዳለው መመልከት እየቻልን ያለ ነው። እንግዲህ እነዚህ ልጆች በሚያቀርቡት መልእንትን ቪዲዮ አማካኝነት ማለት ነው በቃ እናትንም ለመሸጥ እናትንም በብር ትሸጣለች። በዚህ ዘመን ባልም በብር ይሸጣል፣ ልጅም በብር ይሸጣል። ብር ከተገኘ የትኛውም ነገር ምንም እንዳልሆነ የታየ ያለንበት ዘመን ላይ ደርሰናል። ግን እያንዳንዳችንስ እስት የት ነው ያለነው? ቆም ብለን እስቲ ራሳችንን እንፈትሽ። እውነት ለመናገር ነገን እንደዚህ በጣም ብዙ እንደው ብር መጥቶ ይህንን ብታደርግ፣ ይህንን ሁሉ ብር እሰጥሻለሁ እሰጥሃለሁ ብንባል የእኛስ አቋም ምንድን ነው የሚሆነው በልጆቻችን ባሎቻችን ላይ በጓደኞቻችን ላይ በ በሰው በተባለ ፍጥረት ላይ ለምን በማናቀው ሰው ላይ ለምን አይሆንም? ይህን ያህል ብር ሰጥሃለሁ እና እንደዚህ አድርግ ተብሎ ቢመጡብን ምላሻችን ምንድን ነው? በጣም ነው። በእውነት ግን በዚህ ዘመን ማንንም ምንንም አምኖ መኖር የሚቻልበት ዘመን ላይ አልደረስንም መሰለኝ። በተለይ ደግሞ በዚህ ዘመን በጣም እንደዚህ አይነት ነገሮች እየተስፋፉ ናቸው ያሉት በተለይ በከተማችን በአዲስ አበባ ላይ ደግሞ እስከ ዛሬ ድረስ ከምናየው ነገር እጅግ በጣም የበዛ የሌባ ብዛት እየተመለከትን ነው። በቃ ሌባ እንደ አሸን በዝቷል። ሌባ ኪሳችሁ ውስጥ የሚገባ ሌባ፣ ቦርሳችሁን የሚከፍት ሌባ፣ ቤታችሁን እየበረገደ የሚመጣ ሌባ፣ የፈለገውን ለማግኘት ነፍስን እንኳን ለማጥፋት የማይሰቀጥጥ የማያዝን ሌባ ማለት ነው። ምን እየሆንን እንደሆነ አላቅም። ምን አይነት ቫይረስ በምድሪቱ ላይ እንደተዘራ በእውነት እኔ አላቅም። ለምን እንደዚህ እንደሆነ እኔ ግራ ነው የሚያጋባኝና አንዳንድ ጊዜ ራስንም መፈተሹ ጥሩ ነው፣ አካባቢንም መመዘን ጥሩ ነው። እኔ ብዙ ጊዜ እናገረዋለሁ፣ የልጆቻችን ሁኔታ ማየት መገምገሙ ጥሩ ነው። ወዴት ናቸው ያሉት? እንዴት ናቸው ያሉት? ለብር ያላቸው አመለካከት ምን አይነት ነው? ውሏቸው እንዴት ነው የሚለውን ነገር አንዳንዴ ሰብሰብ ብሎ ከልጆች ጋር ዲስከስ ማድረጉ ልጆቹ ያሉበትን ሁኔታና ነገራቸውን ለማወቅ ይቻላል እና ዝም ብለን የምነት ጉዳይ አይደለም። በቃ ልጆቻችንን በጥርሳችን ነክሰን ይዘን መሄድ የሚገባን ዘመን ላይ ነው የደረስ ነው። እንደዛ አይነት ዘመን ላይ ነን ያለነው። አሁን እጅግ በጣም የሚያስፈራ ስርቆቱ ኔትወርካዊ የሆነ ሌብነት ነው ያለው። በቃ በረቀቀ ስልትና ታክቲክ ነው ሌቦች ስራቸውን እየሰሩ ያሉት ዛሬ ከምላስ ላይ ምራቅ መስረቅ የሚችሉ ሌቦች ናቸው። እየተሰሩ እየተፈበረኩ ያሉልን ማለት ነው። እና ትልቅ ጥንቃቄ ያስፈልጋል። እውነት ለመናገር ግን አሹን እግዚአብሔር አምላክ በሰላም ወደ ቤቱና ወደ ቤተሰቡ ይመልሰው። እግዚአብሔር ጤና ሙሉ ጤናውን እናገኘው። ስለሱ ምንም አይነት ክፉ ነገር እንድንሰማ አንፈልግም። እውነት ለመናገር እግዚአብሔር አምላክ ከክፉ ሁሉ ባለበት ስፍራ እና ቦታ ይጠብቀው። ልዑልን ከዚህ በፊት እንደዚህ ሰውረውብን ነበረ፣ እና በጣም ብዙዎቻችን ስጋት ላይ ነበር። እንዴት ነው ያለው እንዴት ነው ያለው? አገኙት ወይ ደበደቡት ወይ ጎዱት ወይ ገደሉት ወይ የሚለው ስጋት እጅግ በጣም ንጦን ነበረ። ብዙዎቻችን የምናስታውሰው ነገር ነውና ዘላለም የዱካሾ እሱ ባደረገው ከእሱ ጋር ያሉ ሰዎች በከፈሉት ትልቅ መስዋዕትነት ልዑልን በሰላም አግኝተና ይኸው ዛሬ ድረስ ስራን እየሰራልና፣ ያው እንደዚህ አይነት ሁኔታ ይገጥማል ይገጥማል። ሰዎቹ እጅግ በጣም ጨካኞች ናቸው። ስለ ብር በሆነ ጉዳይ ላይ ማንም በቃ የትኛውንም ሰው ለማጥፋት ወደኋላ የሚሉ አይደሉም። እግዚአብሔር ግን በዙፋኑ ላይ ያለ ሁሉን በአይኑ የሚመለከት እግዚአብሔር አሁንም ስለ አሹም ምለው ነገር እግዚአብሔር አምላክ እንደው ከክፉ ሰውሮ ለዚች ለምስኪን እናቱ ያምጣላት። እውነት ለመናገር ለወንድሙ ለቤተሰቡ ለእኛም እግዚአብሔር ያምጣልን በሰላምና ግን ጊዜው እጅግ በጣም ከፍቷል። ጊዜው እጅግ በጣም ከፍቷል። በቃ የሚታመን ሰው ጠፍቷል የሚታመን ሰው ጠፍቷል። በቃ የገዛ ባለቤቱ ናት። እንግዲህ ለአሸናፊ እንደዚህ መሰወር ምክንያት የሆነችው የገዛ ባለቤቱ፣ የገዛ አብሮ አደግ ጓደኛው ተነጋግረው ተባብረው የሸጡት። እግዚአብሔርን የረሳ ትውልድ ላይ ደርሰናል። እግዚአብሔርን የማይፈራ ትውልድ ላይ ደርሰናል። ሰው ፊት ለፊት ያለውን ገንዘብ ማግኘት የሚችልበትን ነገር ሁሉ ከማድረግ ወደኋላ አይልም። እግዚአብሔርን ግን ረስቷል። እግዚአብሔር ተረስቷል። እውነት እግዚአብሔር በውስጡ ያለ ሰው፣ እግዚአብሔርን የሚፈራ ሰው በእንደዚህ አይነት ክፉ መንገድ ላይ አይሄድም። እና እንደው ልጆቻችንን ስናሳድግ እግዚአብሔርን መፍራት በውስጣቸው እንዲኖር አድርገና ብናሳድጋቸው ማትረፊያ ነው የሚሆንልን። እነሱንም ነፍሳቸውን፣ ሕይወታቸውን፣ ዘመናቸውን እንታደጋለን። ለእኛም ደግሞ ያለመሰቀቅ ለመኖር ምክንያት እንሆናለንና በዚህ ዘመን የሚያስፈልገው አንድና አንድ ነገር በቃ እግዚአብሔርን መፍራት፣ ለልጆቻችን ማስተማር። ምክንያቱም ደጋግም ይለዋለው ሰው እግዚአብሔርን ሲፈራ ብቻ ብቻ ነው ከክፉ መራቅ የሚችለው፣ ከአመፅ መራቅ የሚችለው፣ ከነውር መራቅ የሚችለው። እግዚአብሔርን መፍራት በውስጡ የሌለ ሰው የትኛውንም ለማድረግ የትኛውንም ክፋት ለማድረግ የሚፈልግበት ጥግ ድረስ መሄድ የሚከለክለው ነገር የለም። ፈሪሃ እግዚአብሔር በውስጡ ያለው ግን ያ የሚፈራው እግዚአብሔር መንፈሱ ስለሚከለክለው እንዲህ አይነት ክፉ ነገርን ለማድረግ እጆቹን አይዘረጋም ነው። እግዚአብሔር አሸናፊን በሰላም ይመልሰው ካለበት ሁኔታ፣ ክፉ ነገር ስለሱ ምንም አያሰማን፣ ክፉ ነገር አያሰማን። ያችን ምስኪን እናቱን እግዚአብሔር እሱ ይርዳት። እንደው በእውነት ስላዳመጣችሁኝ ምክሬን ስለምታዳምጡ፣ ያው ብዙ ጊዜ እኔ የምናገረው ነገር ከማየው ነገር ተነስቼ ራሴን ያለው አካባቢ ንም ያለው አካባቢ እመዝናለሁኝ እና በዛ ነገር ላይ ምክር ነው የምመክረው። በቃ ምክር ነው የምመክረው እና ሁልጊዜ ምክሬን የምትሰሙ አስተያየት፣ ሀሳባችሁን የምታስቀምጡ በርቺ የምትሉኝ ሁላችሁ እግዚአብሔር አምላክ ይባርካችሁ። ሁልጊዜ ደግሞ አዳምጡም፣ በምክሬም ተመከሩ። ሀሳብም አስተያየትም ያላችሁን ነገር ኮመንት መስጫው ላይ አስቀምጡልኝ።